ባለፈው ተንበርክኮ የቀለበት ጥያቄ የጠየቀውና ና እሺ የተባለው ተወዳጁ ጋዜጠኛ አዳነ አረጋ፣ አዳነ አረጋን እንግዲህ የማያቅ ኢትዮጵያዊ የለም። ሽምግልና ልኮ አባቶችን ጋዜጠኞችንና ታዋቂ ሰዎችን ልኮ እሺ ተብሏል። ጋዜጠኛ አዳነ አረጋ እና ብሪታንያ መስፍን እንኳን ደስ አላችሁ። በርካቶችም መልካም የትዳር ዘመን በማለትም መልካም ምኞታቸውን እየገለጹ ይገኛሉ። ጋዜጠኛ አዳነ አረጋ መድረኮች ላይ ስታይም የነበረ ድንቅ ጋዜጠኛ ነው። ፐርፎርመንሱ በተለይ ደግሞ የድምፁ ግርማ ሞገስ በርካታ ኢትዮጵያኖች ፕሮግራሞች ላይም ስከታተሉት ነበር። በጣም የሚወዱት ከተወዳጅ ጋዜጠኞች መካከል አንዱ እንደሆነ ጭምርም ነው። ለጋብቻ ያጫት ምስቱም ቆንጆ የናት ቢታንያ መስፍን በማለት በርካቶቹም ሀሳቦቻቸውን ስገልጹም ነበረ። በጣም ያን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እሽ እንደተባለ ጭምርም የደረሱን መረጃዎች ያሳያሉ። ነሴፉ ሾው የተለያዩ ታዋቂ ሰዎች እንደሚገኙበት ጭምርም ነው። በሽምግልና ፕሮግራም ላይ ማለት ነው። እስካሁን ድረስ አብሬያቸው የቆየሁት ሚኪነኝ ከሚኪታቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ያገኙ። ሰላም ቆዩልኝ።